ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ዓለም ሁሉ ሰላማችሁ ብዝት ይበልልኝ። ይህ ቤተ አብሲኒያ ዩቲዩብ ቻናል ነው። ይህ ዩቲዩብ ቻናል እንግዲህ አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን በቀጥታ እያስተማርን እንገኛለን። በኦንላይን በተለያዩ ፕላትፎርሞች እያስተማርን እንገኛለን። እንግዲህ ዛሬ የምንማረው ወይም ዛሬ የምንሰራላችሁ ቪዲዮ የእንግሊዝኛ ቪዲዮ ነው ማለት ነው። ስለዚህ የዛሬው ቪዲዮ ፎርማል ፎርማል ግሬቲንግ እና ኢንፎርማል ግሬቲንግ ነው ማለት ነው። ስለዚህ ፎርማል ግሬቲንግ ማለት መደበኛ ሰላምታ እና ኢንፎርማል ደግሞ መደበኛ ያልሆነ ሰላምታ ማለት ነው። ይሄን በእንግሊዘኛ እየጻፍ በደንብ ያሳያችኋለሁ ማለት ነው። እናንተ ሁላችሁም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ተከታተሉን። አሁን በቀጥታ ወደ ቪዲዮችን እንገባለን። አብረን እንጽፋለን። በተረጋጋ መንገድ ለቢግነሮች ነው ማለት ነው። ይሄ ማለትም ለጀማሪዎች ማለት ነው። ስለዚህ ጀማሪ ተማሪዎች እንዴት በቀጥታ ወይም ደግሞ መደበኛ ሰላምታ እንዴት እንለዋወጣለን፣ ኢ መደበኛ ሰላምታዎችን ደግሞ እንዴት እንለዋወጣለን የሚለውን ይሆናል ማለት ነው። መደበኛ ሰላምታ ማለት እንግዲህ ኖርማል አሁን እንደምናደራችው እንደምናደርግ ስንል ለምሳሌ ጉድ ሞርኒንግ እያልን እናያለን። ኢንፎርማል ደግሞ ሀይ ሀዋሪው በቃ ሾርት የሆነ የሰላምታ ልውጥ ማለት ነው። አሁን በቀጥታ ወደ ቪዲዮችን ሁላችሁም

አረፈዱ ይቺ ምልክት ወይም እንደማለት ማለት ነው። ይሄ መቼ ነው እናቃለ ማለት ነው። ይህን ሰላምታ የምንለዋወጠው ማለዳ ወይም ጠዋት ማለዳ ወይም ጠዋት ከሆነ ነው። እንግዲህ ጉድሞርኒንግ እንደምናደሩ ወይም አረፈዱ ማለዳ ወይም ጠዋት ከሆነ ማለት ነው። እዚህ ጋር ደግሞ ጉድ አፍተር ኑን ጉድ አፍተር ኑን በእንግሊዘኛ በአማርኛም እዚህ ጋር ጉድ አፍተር ኑን ጉድ አፍተር ኑን ይህ ማለት ደግሞ እንደምን እንደምን እንደምን ዋሉ እንደምን ዋሉ ጉድ አፍተር ኑን ወይም ጉድ አፍተር ኑን እንደምን ዋሉ። ይሄን ደግሞ የምንጠቀመው ከሰዓት በኋላ ይሄን የምንጠቀመው መቼ ነው? ከሰዓት በኋላ ሰዎችን ስናገኝ ሰላም የምንለው ጉድ አፍተርኑን ነው የምንለው ማለት ነው። እዚህ ጋር ደግሞ ጉድ ኢቪኒንግ፣ ጉድ ኤ ቪ አይ ቪ ኒ ግ ኢቪኒንግ ይሄ ጉድ ኢቪኒንግ፣ አረንጓዴው በእንግሊዘኛ ሲሆን ይህ ሰማያዊ ደግሞ በአማርኛ ነው። ተመሳሳይ ነው። በአማርኛ የፈተውላችሁ ምናልባት ለማንበብ የምትቸገሩ እንድትረዱበት፣ በዚያውም እንድትማሩበት ነው። ይሄ ደግሞ መቼ ነው የምንለው? እንደምን አመሸህ ማለት ነው። ጉድ ኢቪኒንግ ማለት እንደምን አመሸህ። ይሄ ደግሞ መቼ ነው የምንለዋወጠው? ወይም መቼ የምንሰጠጠው ሰላምታ ነው? ማታ ወይም ወይም ምሽት ላይ ነው ማለት ነው። ስለዚህ ይሄንን ጉድ ኢቪኒንግ ምንባባለው መቼ ነው ምሽት ላይ ምንለዋወጠው ሰላምታ ጉድ ኢቪኒንግ፣ ምሽት ወይም ማታ። ይሄ ደግሞ how are you how are you how are you how are you ይሄ ደግሞ እንደምን እንደምን እንደምን ነውት እንደምን ነዎት ይሄን ደግሞ መቼ ነው ምንለዋወጠው ምን እንዴት ነው የምንለዋወጠው? በማንኛውም በማንኛውም ጊዜ እንግዲህ ይሄን ሰላምታ የምንለዋወጠው ሀውአሪው ምንለው ጠዋትም፣ ማታም ቀንም ምሽትም የምንለዋወጥበት ሀውአሪው ካልን በፈለገን ሰዓት የምንለዋወጠው። ሰላምታ ነው። አሁን ደግሞ እዚህ ጋር ደግሞ እነዚህ ምኖች ናቸው ፎርማል ግሬቲንጎች ወይም መደበኛ የሰላምታ አሰጣጥ ናቸው። ይሄ ደግሞ ኢንፎርማል ግሬቲንግ ኢንፎርማል ግሬቲንግ ኢንፎርማል ግሬቲንግ ወይም ኢ መደበኛ ኢ መደበኛ የሰ ላ ም ታ የሰላምታ አ ሰ አ ጥ ይሄ ደግሞ መደበኛ ያልሆነ የሰላምታ ኢንፎርማል ግሬቲንግ ማለት ኢ መደበኛ የሰላምታ አሰጣጥ ማለት ነው። ፎርማል ግሬቲንግ ማለት መደበኛ የሰላምታ አሰጣጥ ነው። ስለዚህ መደበኛ ያልሆኑ ሰላምታዎች ደግሞ ሄሎ ወይም ሄሎ ሄሎ ማለት እንግዲህ ሰላም ማለት ነው ይሄው ሰላም ሰላም። ሄሎ ማለት ሰላም ማለት ነው። እንግዲህ አሁን ይሄም ኢ መደበኛ ነው ማለት ነው። ሃይ ወይም ሃይ፣ ይሄም ምን ማለት ነው? ሰላም ወይም ሰላም ሰላም ማለት ነው። ሃይ ማለት ሰላም ማለት ነው በአጭሩ። ሃይ ሲለንሰው ሰላም እያለን ነው ማለት ነው። ግን ኢንፎርማል ግሬቲንግ ነው ወይም መደበኛ ያልሆነ ሰላምታ ነው ማለት ነው። ሞርኒንግ ሞርኒንግ ሞርኒንግ ማለት ሞርኒንግ ሞኒንግ ሞርኒንግ ማለት ደ ደህና አ ደርክ ደህና ደርክ ማለት ነው። ሞርኒንግ ማለት ጠዋት ላይ ነው ደህና ደርክ ማለት ነው።

አማርኛ ነው ማለት ነው። ይህ ማለት ትርጓሚው ደግሞ በቅንፍ ያለው ነው። ህይወት ይላል። ይህ ሲፈታ ህይወት እንዴት፣ እንዴት ህይወት እንዴት ነው? ህይወት እንዴት ነው? ህይወት እንዴት ነው? ሃው ኢዝ ላይፍ ማለት ህይወት እንዴት ነው ማለት ነው ማለት ነው። ከዛ ደግሞ እዚህ ጋር

every every t n g how is everything ማለት እንግዲህ ሁሉም everything ማለት ሁሉም ማለት ነው። ሁሉም ሁሉም ሁሉም ነገር ነገር ሰላም ሁሉም ነገር ሰላም ነው ሁሉም ነገር ሰላም ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር የምን ተመለከትን? ይሄ በጥቁር የተጻፉት በእንግሊዝኛው ፎርማል ግሬቲንግ ማለት ነው። ይህም መደበኛ የሰላምታ አሰጣጥ ማለት ነው። እንግዲህ ፎርማል ግሬቲንግ ማለት መደበኛ የሰላምታ አሰጣጥ ማለት ነው። ስለዚህ እዚህ ጋር መደበኛ ሰላምታዎችን ስንሰጥ እንግዲህ በሶስት መኖ በአራት እንከፍላቸዋለን። ጥዋት፣ ቀን እዚህ ጋ ጠዋት ላይ የምንለዋወጠው ሰላምታ ነው፣ ወይም ሰላምታ የምንለዋወጥበት ዘዴ ነው። እዚህ ጋ ቀን ላይ እንዴት ነው የምንለዋወጠው የሚለውን እናያለን። እዚህ ጋ ደግሞ ከሰዓት በኋላ የምንለዋወጠው ሰላምታ አይነት ነው። ይሄ ደግሞ በማንኛውም ሰዓት የምንለዋወጠው የሰላምታ አይነት ነው ማለት ነው። ስለዚህ እዚህ መጀመሪያ የምናየው ጉድሞርኒንግ ማለት እንግዲህ ይሄ ጉድሞርኒንግ አረንጓዴው በእንግሊዝኛ ነው ጉድሞርኒንግ ሰማያዊ ሰማያዊው በአማርኛ ነው። ይሄና ይሄ ልዩነታቸው በእንግሊዘኛና በአማርኛ መሆኑ ነው። ነገር ግን የዚህ ትርጓሚ ማለት እንደምን አደሩ ወይም አረፈዱ ማለት ነው። ይህ መቼ ነው? ይሄን ሰላምታ ምን ለዋጠው? ማለዳ ወይም ጠዋት ከሆነ ማለት ነው። እዚህ ጋር ደግሞ ጉድ አፍተርኑን እንላለን። ጉድ አፍተርኑን እንላለን። ይሄ ደግሞ ያው በአማርኛው ነው። ጉድ አፍተርኑን ነው የሚለው፣ ምንም ለውጥ የለውም። ምናልባት እንግሊዘኛ ማንበብ ለምትቸገሩ ነው ጉዳፍተር ነው ይላል። ከዛ ይሄ ደግሞ ትርጓሚው ምን ማለት ነው? እንደምን ዋሉ። ይሄ ምን ቀዩ ምንድነው ማለት ነው? ትርጓሚው ነው ይሄ። ጉዳፍተር ነው ጉዳፍተር ሚለው ይሄ፣ ሁለቱ አንድ አይነት ነው። ነገር ግን ይሄ እንደምን ዋሉ የሚለው ትርጓሚው ነው። መቸ ነው ይሄን ሰላምታ ታምን ለዋወጣው? ከሰዓት በኋላ ነው ማለት ነው። ጉድ ኢቪኒንግ ማለት ደግሞ ጉድ ኢቪኒንግ ማለት በ ምሽት አካባቢ ወይም ማታ ላይ የምንለዋወጠው ሰላምታ ሲሆን ጉድ ኢቪኒንግ ነው የሚል ይሄን በአማረኛው በእንግሊዘኛ ማለት ይህን ጻፉት። እንደምን አመሸህ ማለት ነው። ቀዩ ትርጓሜው ነው። ከዚህ አይነት መቼ ነው የምንለዋወጠው ይሄን ሰላምታ? ማታ ወይም ምሽት ማለት ነው። እዚህ ጋር ደግሞ ሃው አር ዩ ይላል። ሃው አር ዩ ይሄ ደግሞ በአማረኛው ምን ይላል? እዚህ ጋር ሃው አር ዩ ይላል። ይሄ ትርጓሜው ምን ማለት ነው? እንደምን ነዎት ማለት ነው። ይሄን ሰላምታ ደግሞ የምንሰጣጠው መቼ ነው? በማንኛውም ሰዓት ነው ማለት ነው። ቀንም፣ ማታም፣ ጠዋትም ኤቭሪቲንግ፣ በማንኛውም ሰዓት ተገናኝተን ሃው አር ዩ ካልን እንደምን ዋልክ፣ እንደምን አመሸህ፣ እንደምነህ፣ ወይም እንደምን ነወት ማለት ነው። እዛ እዚህ ጋር ደግሞ የምትመለከቱት ኢንፎርማል ግሬቲንግ ይላል። ኢንፎርማል ግሬቲንግ ማለት እንግዲህ ኢ መደበኛ የሰላምታ አሰጣጥ ማለት ነው። ኖርማሊ ጠበቃ አድጋችሁ ሳትሉ ስትቀሩ የሆነ ሰው ዝም ብላችሁ በርቀት ሀይ ትሉት አይደለ? ኖርማል በቃ ሂዩማን ስለሆነ ብቻ ሰው ስለሆነ ብቻ ማንኛውም ሰው ሰላምታ ትሰጡታላችሁ። ቤተሰብ ባይሆን በቃ ሰውና ሰው ሲተላለፍ የሚሰጣጠው ሰላምታ ወይም እንደዚሁ በቃ ስታየው ሃይላት ስታየው ሳታስብበት የምታገኘውን ሰው እንደዚሁ ለምሳሌ በአጭሩ ሄሎው ትላለህ። ሄሎው ያው ይሄ ሄሎው እንደዚያኛው ተመሳሳይ ነው፣ በእንግሊዝኛው ነው ሄሎው ይላል። በአማርኛ የዚህ ትርጓሜ ሰላም ማለት ነው። ሃይ ማለትም በተመሳሳይ ሃይ ይላል እዚህ ጋር ሰላም ማለት ነው። ሞርኒንግ ሞርኒንግ፣ ይሄ ደግሞ ምን ማለት ነው? ደናደርክ ማለት ነው። እዚያ እዚህ ጋር ሃው ኢዝ ላይፍ ይላል፣ ሃው ኢዝ ላይፍ ይላል። ህይወት እንዴት ነው ማለት ነው፣ ህይወት እንዴት ነው ማለት ነው። እዚህ ጋር ደግሞ ሃው ኢዝ ኤቭሪቲንግ፣ ሃው ኢዝ ኤቭሪቲንግ ይላል። ሁሉም ነገር ሰላም ነው ይላል ማለት ነው። ስለዚህ በዚህ መልኩ ሰላምታዎች እንለዋወጣለን። በቀጣይ ክላሳችን ደግሞ የነዚህን ምላሾች እኔ አንድን ሰው እንደዚህ ስለው ወይም እናንተ እንደዚህ ስትሉት የሚመልስላችሁን የነዚህን ምላሾች ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ሁላችሁም ላይክ፣ ሰብስክራይብ እና ሼር አድርጉ። መልካም ጊዜ። ባይ ባይ።